ውድና የተከበራችሁ የአዝቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትረፍረፍ ይበለልኝ። እኔ ጋር ሁሉ ሰላም። አዳዲስ መረጃዎች አሉ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ኑ። አንዷለም ጎሳ መልስ ሰጠ። ምን አለ የሚለውንም አብረን እናያለን ማለት ነው። በጣም በሚያሳዝን ሁኔታ ሁላችሁም ፍትህ ለቀነኒ እያላችሁ ቤተሰቦቿም እንግዲህ በዳይሪው ዙሪያ ላይ የመለሱት መልስ አለ ማለት ነው። የፈራኑ ነገር ሁሉ ደርሷል ማለት ነው። እንዲሁም ታዋቂ ሰዎች እንግዲህ ጫና እያደረጉ ነው። እነማን ናቸው እነዚህ ሰዎች ስ ጫና የሚያደርጉት? ሁሉንም አስገባላችኋለሁ እንደወረደ። እስኪ መጀመሪያ የራሴን ሀሳብ ልስጥ ማለት ነው። በላይክ በሽር ግቡ ሰብስክራይብ አድርጉ። በጣም ያሳዝናል ማለት ነው። ፍትህ፣ ለእህታችን ፍትህ፣ ለቀነኒ ሁላችሁም ፍትህ ማለት እንዳትዘነጉ ማለት ነው። በጣም ያሳዝናል፣ ከባድ ነው ብቻ ማለት ነው። ያው ሀገራችን እንግዲህ ወዴት ወዴት እየሄደች እንደሆነ እንደምታዩዋት ነው ማለት ነው። በጣም ግራ እየተጋባን ያለ ነው። ንጹዋን በግፍ እየተገደሉብን ነው። ለዛም ፍትህ ብለን ስንጠይቅ ፍትህ አይገባም እየተባለ ነው። ከባድ ሁኔታ ውስጥ እንዳለን ሁላችሁም ታውቃላችሁ። እየቀነን እንግዲህ አዳዲስ መረጃዎች እየወጡ ነው። አንዷለም እንግዲህ መልስ ሰጥቷል ማለት ነው፣ እኔ ገዳይ አይደለሁም ሲል መልስ ሰጥቷል። እሱንም ካንደበቷ አሰማላችኋለሁ። በዛን ሰዓት የነበረውንና የነበረውን ነገሮች ሁሉ አስገባላችኋለሁ። እንዲሁም ደግሞ ሲቀጥል ቤተሰቦቿ ስለ ዳይሪው ምን አሉ? ሲጀመር ቤተሰቦቿ ይህ ዳይሪ የለም በፍጹም ዳይሪ የላትም ትዝማ ቀነኒ ሲጀመር ዳይሪ እንደሌላት ነው የተናገሩት። የውሸት ነው ይህ ነገር ሁሉ ተገኘ የተባለው የሷ አይደለም፣ ምንም የእሷ መሆኑ ማረጋገጫ ነገር የለውም። ይሄ የልጄን እውነት ለማጠፋፋት ነው። እንዲሁም በተደጋጋሚ በህግ በአገር ሽማግሌዎች ይያዝልን በማለት እንግዲህ ተጽዕኖ እየተደረገባቸው ነው ያለ። ታዋቂ ሰዎች ማለት ነው ታዋቂ አርቲስቶችና አክቲቪስቶችን በላቸው እንግዲህ እነሱ ማለት ነው። በተደጋጋሚ ወደ ቀነኔ ቤተሰቦች ሽምግልና እየተላከ ነው፣ በአባገዳ ስርአት ማለቅ አለበት፣ ልጁ ገዳይ አይደለም፣ ፍትህ ለአንዷለም የሚባል ዘመቻም ተነስቷል ማለት ነው። ቤተሰብ ላይ ጫና እየተደረገ ነው ያለው። ምክንያቱም አንዷለም ንጹሕ ነው፣ በህግ በበአል ማለት ነው፣ በአባገዳ ስርዓት መዳኘት አለበት እያሉ ጫና እያደረጉ ናቸው ውስጥ ለውስጥ ማለት ነው። ይህ መረጃ ተሰምተዋል። አባትም ወንድምም ስለ ዳይሬው እንግዲህ የሰጡት መልስ ማለት ነው። እንዲሁም እንግዲህ ታቃላችሁ፣ ማንጋ እንደሚደዋወሉ እነሱ ዮኒ ማኛ እንግዲህ ያወጣው ነገር አለ ማለት ነው። ዮኒ ምንድን ያለው ቤተሰቦቿ ጋር ስለ ዳይሬው ጠይቄ ያለው ይህ ነገር ሁሉ መረጃ ለማጠፋፋት የሚደረግ ነገር ነው እንጂ ልጃችን እንዲህ አይነት ነገር በፍጹም አልጻፈችም። የእሷ የእጅ ጽሁፍም ሊሆንም አይችልም። እሷም ልትጽፍ አትችልም ሲጀመር የእሷ አይደለም። ይህ የልጄ እውነት እንዲጠፋ ጣልቃ የሚገቡ ሰዎች አሉ። በተደጋጋሚ በሀገር ሽማግሌ ይለቅ እያሉ በሽማግሌ እየመጡ እየተመላለሱ እያስጨነቁን ነው። ስለ ልጃችን ፍትህ እንድትጠይቁልን እንለምናለን። አሁንም ለኢትዮጵያ ሕዝብ እንግዲህ መልእክት አስተላልፍልን ብለውታል። ለልጃችን ፍትህ ጠይቁልን፣ ቀነኒ የህዝብ ልጅ ናት። የኔ ልጅ ብቻ አይደለችም። ስለ ቀነኒ እኛ ወላጆቿ ብቻ ሳንሆን የኢትዮጵያ ህዝብ ሁሉ ይገባዋል ለእሷ ፍትህ መጠየቅ ብለው አሉ። የህዝብ ልጅ ናት ልጄ እና ስለዚህ ስለ ልጄ ፍትህ ጠይቁልኝ። አሁንም የወጣ የሚባለው መረጃ ሁሉ የውሸት መረጃ ነው ያልሆነና ያልተጻፈ ነገር ነው ሚዲያ ላይ እየተወራ ያለው ነገር ሁሉ ሲሉ ተናግረዋል። አባት ማለት ነው ለልጃችን ፍትህ እንጠይቃለን፣ እናንተም ፍትህ እንድትሉ እንማጸናለን። የልጄ እውነት ተዳፍኖ እንዳይቀር እንዳጫሉ ድፍንፍን ያለ ነገር እንዳይሆንብን። አሁንም በቀጠሮ ብዛት እንጂ ምንም ይሄ ነው ብሎ ያወጣው ነገር የለም። በየቀኑ ቀጠሮን እያስረዘሙ በውስጥ ደግሞ በሽማግሌ እያጨናነቁን በታዋቂ ሰዎች ግፊት እየተደረገብን ነው ያለ። ስለዚህ ስለ ልጃችን ድምፅ አሰሙልን ሲሉ ተናግረዋሉ። ማለት ነው በጣም ያሳዝናል። ከባድ ነው እንግዲህ ያለው ነገር እንደሰማችሁት ማለት ነው። የእውነት የእውነት በጣም ከባድ ነው ማለትም የልጅቷ ልጅቷ ሞቷ ሳይሆን አማሟቷ ራሱ በጣም የሚያሳዝን ነው። በዛ ላይ ደግሞ ውነት መደበቋ፣ ውነት ለምን እንደዚህ እንደሆነች ብቻ አናቅም በጣም ያሳዝናል። የሆነው ነገር ሁሉ ማለት ነው። በአሁኑ ሰዓት ላይ በጣም ከባድ ነው። ቤተሰብ ደግሞ ፍትህ ብሎ ሚዲያ ላይ ካልወጣ እንደ ትዝታ ተረስቶ መቅረት ነው። የትዝታን እንግዲህ ሁላችሁም አትዘነጉም ብዬ አስባለሁ። የትዝታ ነገር የውሃ ሽታ ሆኗል። እስካሁን ድረስ እዚህ ጋር ተያዘ ሱዳን ላይ ተያዘ ይባላል። ልክ እንደዛ ቀነኒም ከሳምንት በኋላ ትረሳለች። ሄበን ተረስታለች። ሲምቦ ብርሃኑ ተረስታለች። ብዙ ፍትህ ያጡ እህቶቻችን ተረስተዋል ማለት ነው ቀኒም ከዚህ ቀጥሮ በኋላ ማንም ያስታውሳት እንደሌለ እወቁ ማለት ነው። ካሁኑ የሚያሳየው ነገር ሁሉ የተፈራ ሁሉ እየደረሰ ነው። እንግዲህ በህግ ሳይሆን በሽማግሌ እንዲያልቅ እየተደረገ ነው ያለው ውስጥ ለውስጥ ማለት ነው። ያሳዝናል በጣም። ፍትህ ለእህታችን ፍትህ ለ ቀነኒ ሁላቸውም ድምጽ ሆኑ የቀነኒ ጽዋ እያንዳንዳችን ቤት ትደርሳለች እያንዳንዳችን እህቶች ላይ ትደርሳለች እየደረሰም እያየን ነው በቀነኒ ስንል ብዙ እህቶቻችን ሚዲያ ላይ አይታችሁ ከሆነ እኔም በባሌ እንዲህ እየተደረግኩ ነው እኔም በባሌ እንዲህ እየተደረግኩ ነው እያሉ ሚዲያ ላይ እየወጡ ሲናገሩ ሰምተናል እኔም ለልጄ መኖር እፈልጋለሁ። ለልጄ ብዬ አንገቴን ደፍቼ የተቀመጥኩኝ ብዙ ነገር እየደረሰብኝ ነው። ከዚህ በኋላ ሕይወቴ አንድ ነገር ቢሆን ተጠያቂ ባሌና ባሌ ብቻ ነው ስትል እንግዲህ ሁላችሁም የምታቋት አያንቱ ከእሙ ጋር መቤት ካሳ ጋ ማለት ነው። ከሷ ጋር ስሰራ የነበረች ልጅ ታቋታላችሁ። ጸይ ሞፍራ ሟለች። እሷም እንደዛው ስትል አስተላልፋለች ማለት ነው። ሌላም ደግሞ አዶና የምትባልም እንደዚሁ አስተላልፋለች። በኢትዮባ ቻናላቸው ላይ የተደረገባቸውን ነገር ማለት ነው አስተላልፈዋል። ድረሱልን፣ ሲሉ ድምጽ ሁኑን እያሉ ናቸው። ለነዛ ልጆች ድምጽ ካልሆነ ነገ የቀነኒ እጣ ፋንታ ይደርሳል። ስለዚህ ለነዛም ልጆች እንድትደርሱላቸው ብዬ አስባለሁ። እንግዲህ በጣም እያለቀሰች ተደብድብ ያለው ተፈንክቻ ያለው ልውጣ ስል ወደ ህግም ሂጃ ያለው ህግም ምንም አይነት መፍትሄ አልሰጠኝም ብላለች። ብዙ እህቶቻችን በተለያየ በጉሻ ፔጅ ላይም እንደዚሁ ብዙዎቹ የጻፉትና ያስተላለፉትን አይታችኋል። በባላቸው መናከል ጥቃት እየደረሰባቸው እንደሆነ የቀነኒ እጣ ፋንታ ብዙ የተሰለፉ እህቶች እንዳሉ በሚዲያ ላይ እየተናገሩ ነው። ለነዛን እህቶች ግን ከዚህ ህይወታቸውን ለማትረፍ ማንም ሰው እየተሯሯጥላቸው አይደለም። አሁንም ለነዛ ልጆች ህይወታቸውን እንዲያተርፉ ሰዎች ብትተባበሩ ደስ ይለኛል። ለአዱናይ ኢትዮፕ ሲቀጥል ደግሞ ለአያንቱ ኢትዮብ አያንቱ ኢትዮብ ላይ የምትሰራው ጸይሟ ልጅ ማለት ነው። ነገ ወይ ዥላችሁ እመጣለው ማለት ነው። ፎቶዋን ምናምን እና ኢንተርቪዋን ሰርታችሁ ከሆነ በራሷ ፔጅ ላይ ለቃለች ድረሱ ልኝ ስትል ቤተሰቦቼ ህግ ቦታ እጃለው ልውጣ ስል እንቢ ብሎኛል ብላ የቀነኒን ለጥፋ እኔም እንደ ቀነኒ ጣፋንታዬ መች እንደሆነ አላቅም፣ እና ለህይወቴ ፈርቻለሁ ድረሱልኝ። ልጄን አደራ፣ ልጄን ተቀበሉልኝ በሚዲያ የምታቁኝ ጓደኞቼ፣ እኔ አንድ ነገር ከሆንኩ ልጄን ለእናንተ አደራ ሰጥቻለሁ ብላ እያለቅስች አስተላልፋለች። በራሱ አይቶ በዚህን ሰዓት ግን ለምን ህግ ጋ ቴጅም ምናምን ምናምን እንዳንላት ሁሉን ነገር የተባለውን ነገር ሁሉ ዘርዝራለች ህግ ጋ እንደሄደች እሱ ከቤት ወጥቶ እሷ ቤት እንድትቀመጥ እሱ ግን እየደበደባት እንደሆነ ስለት እንደሚያነሳባት ብዙ ነገር ተናግራለች፣ አፍርጣ ቤተሰቦቿ ፊት ለፊት ሁሉ ማለት ነው። እና በጣም አስፈሪ ሁኔታ ላይ ያሉ እህቶች አሉ። ለእነሱ ምን ድረስ ፍትህ ለቀነኒ። እንግዲህ የቀነኒ ጉዳይ ይህን ይመስላል ማለት ነው። ሁሉ ነገር ውሸት ነው፣ እየተፈራው ደርሷዋል፣ በአደባባይ ማለት ነው። በሽምግልናና ውስጥ ለውስጥ እንዲያልቅ እየተደረገ ነው። መረጃ እንዳያወጡ ፖሊሶች ታፍነው ነው እንዳሉ እየተናገረ ነው ያለው። እንግዲህ መረጃ ምንጫችን ዮኒ ማኛ እየተናገረ ነው። እንዲሁም ዮኒ ቤተሰቦቿ ጋር እየደወለ ከቤተሰቦቿ ያመጣውን መረጃ ሁሉ እየተናገረ ነው ያለው በቲክቶክም በዩቱዩብም በተለያዩ መረጃዎች። ይህ ስለ ዳይሪውም ውሸት ነው ብለዋል ቤተሰቦች። ምንም የእሷ ነገር አይደለም። ይሄን መረጃ ለማጥፋት ሌላ ነገር ደግሞ እንግዲህ አስቡት። አሁን ደግሞ ሌላ ፊልም ይዘው ይመጣሉ። ይሄኛው ተበልቷል። እንግዲህ ሌላ ነገር ደግሞ ይዘው ይመጣሉ። ግን እቺ ምስኪን፣ እቺ የዋህ እህታችን ቀነኒ በዚህ መልክ ሕይወቷ ማለፉ የሁላችንም ልብ ሰብሯል። ከእሷ ተርታ ደግሞ እየተሰለፉ ደግሞ ሶስት አራት በሚዲያ ላይ የመጡ ሰዎች አሉ። በጉርሻ ፔጅ ሳይቀር እየተናገሩ አትርፉን፣ አድኑን እያሉ ነው። ለእነሱ ደግሞ ድረሱላቸው፣ መድረስ የምትችሉ አካሎች ነገ እንደ ቀነኒ ቪዲዮ እየሰራን ፍትህ ከምንል ዛሬ በህይወት እያሉ እነዚህን ልጆች እናድናቸው፣ እንድረስላቸው፣ ለነዛም ፍትህ እንጠይቅ። ቢያንስ ካሉበት ነገር እናወጣቸውና ብቻቸውን እንዲኖሩ እናድርግ። ግን ወንዶች የመኑ ናችሁ ነው? ኧረ በሰላም ነው ወይ? ተው ተው፣ በዛ ግፍ በሴት ላይ እንደዚያ ትሆኑ! እውነት እኔ ወንድ ልጅ እንደ አውሬ እየፈራው ነው። በቃ ወንዶች በአጠቃላይ ብለን እንድንደመደም እየተደረገ ነው ያለው የነቅዱስና የነ እንትና ራሱ እንደዛው ብዙ ነገር እሷም ያሳስተላለፈችው ነገር አለ። ብቻ ብዙ ባለትዳሮች ህይወታቸው በጥበጥ እያለ ነው ያለው። ፍትህ ለህቶቻችንፍትቻችን እንበል፣ ድምጻችን እናሰማ። እባካችሁ ሼር አድርጉልኝ። እውነት ወገን ካለኝ ሼር አድርጉልኝ። ወንድም ያለ ጥፋቶ ተገሎ ያለ በደሉ ተፈርዶበት፣ ነገር ግን ገዳዩ ይለቀቅ ነው። ትልልቅ ሚዲያ ያላችሁ፣ የህግ አካላት እባካችሁ እርዱኝ። አልቻልኩም እኔ ከዚህ በላይ እባካችሁ እርዱኝ። እርዳታችሁን ብቻ ነው የምፈልገው። እባካችሁ እባካችሁ።